ልጅ እንደዚህ እንዴት፣ እንደዚህ እስከ መጨረሻ ጫካኝ ይሆናል። እዛ ሴቶቹ ጋ አልቀመጥ ስትል እንት ስትል ኤፍራታ ያው ሙጉት ስታነሳ ከዚህ ሊቀቁኝ እኔ መሄድ ፈልጋለሁ፣ ከዚህ አስወጡኝ ስትል፣ ሉሊት ወደ ይፋ ደውላ ኤፍራታ እየረበሸች ነው ስትላት፣ እሱ ደግሞ ከዛ ውጥቱ የእሱ ቤት አገታት ማለት ነው። ድጋሜ እንደገና ኤፍራታም እንደምንም አድርጋት አግላ ታግላ ከእጇ ራሷን ፈታ የአባቱን ገዳይ አገኘች ማለት ነው። ይሄ ሁሉ በአንድ አንድ የአባቱን ገዳይ ይፋት እንደሆነ እንደገና ደግሞ ሴቶቹን እያስደፈረ እምቢ ካሉ ደግሞ ከጮ ወይ ከረበሹ በቃ በብዙ ወንዶች ያስደፍራል ማለት ነው። አያችሁ ግፍ ከሴት ወልዶ እንደዚህ ሴትን እንደዚህ ማድረግ ረ ከባድ ነው። የሱ ነገር ይሄ ሁሉ እንደሚያደርግ እፍራታም ያ እዛ ቤት ያገታት እሱ እንደሆነ፣ ያ ግዜ ጽዮንና ዳጊ ይሄን መስማት በጣም ነው የከበዳቸው። ምክንያቱም እፍራታ ምን አይነት ከባድ ሁኔታ ውስጥ እና ከባድ ነገር እንዳሳለፈች ስሰሙ እና ስረዱ በጣም ነው የከበዳቸውና ኤፍራታ ጠንካራ ልጅ ናት። በቃ ጠንካራ ናት። ከዱሮ ዱሮ እንኳ ሰዎቹ የዋህነቷን አይቶ ብዙ ነገር ነበረ የሚጫወቱበት። ለምሳሌ ቤዛን ማየት እንችላለን። ቤዛ በጣም ነበረ ኤፍራታ ላይ የተጫወተችው። እንደዛ ነው ውዶቼ። እንግዲህ ይሄ ሁሉ ከሰሙ በኋላ እቅድ አወጡ ማለት ነው እነኚህ ሰዎች እንዴት አድርጌ ነው የምናሸንፋቸው ወደ ፖሊስ ለምን አንሄድም እያለው ነበረ ጽዮንና ዳጊ ግን ፍርሃታ አልተስማማችም ከዚህ ሀሳብ ጋር ምክንያቱም እዛ ፖሊስ ቦት ፖሊስ ጣይባ የሚሰሩ ሰዎች የይፋ ሰዎች ነው ይተዋወቃሉ ስላለች እነሱ ደግሞ አሳልፎ እኛን ስለሚሰጡ ይቅርብ ነኝ። ስለዚህ እኛ በራሳችን መንገድ እንዳለን እቅድ አውጥተን የምናደርገው ነገር እናደርጋለን ብላለች። ኤፍራታ ጎበዝ ናት። ከዛም እኮ መውጣት አትችልም ነበረ እና ያው ጭንቅላቱን መታ እንደ ወጣችን ሁሉንም ነገር ነገረቻቸው ማለት ነው ለጽዮንና ለዳጊ ማለት ነው። እሱ ግን ኤፍራታ እዛ ናቲ ቤት ሄዶ የመኪና አደጋ ደርሶብኝ ጭንቅላትን እና እግሬንም ጎዳኝ ነው ብሎ የዋሸው ለዛ ነው። ጽዮንም ጠየቀችው አንችንሽ ለመኪና አደጋ ያዳረግሹ ያዳረግሹ ስትለው አይደለም እኔ ነኝ ራሴን የመታውት ጭንቅላቱን መትቼ እሱ ሲወድቅልኝ እኔ ደግሞ ከዛ ቤት ወጣው አለች። እና ብቻ በጣም ከባድ ሁኔታ ውስጥ ነበረች። አሁን ግን ይፋት የሚያደርገው ነገር ጠፍቶበታል። በቃ ይሄ ቢኒ የሚባልም ልጅ በፊት ብዙ ነገር አድርጎበታል። እስር ቤት ራሱ እንዲሰቃይ ያደረገው እሱ ነው፣ ግን አብሮ አደግ ነው፣ አብሮ ነው ያደጉት። ግን ደግሞ ይፋት ቢኒ ላይ ብዙ ነገር አድርጓል እና ደውሎ መልእክቱ ነገረው ማለት ነው። እኔ ካሁኑ በኋላ የድሮ የሚፈራክ አይደለም። አንተ ግን ምንም ምንም በቃ ሰዎችን ብቻ ስለ አስገደልካቸው ጎበዝ ራስን ጎበዝ ነኝ ብለ እንዳታስብ። አንተ ግን የመጨረሻ ፈሬ ነ እኔ ግን አልፈረሃም። ምንም ብታደርግ እኔ አልፈራም። ደግሞ አታሸንፈኝም አሸንፍሃለሁ ብሎ አስፈራርቷል ማለት ነው ቢኒህ እና ይፋትም ደግሞ አርፌ ብትቀመጥ ይሻላል ትጎዳለ እያለ ነው። እንግዲህ እናያለን። ናታንን የምትተማመነው ከሆነ ናታን ታወ እና ናታን እዚህ ውስጥ አታስገባ። እኔና የናታን እነሱ ብዙ ችግሮች አለ አሉባቸው። ስለዚህ ናታን ከዚህ ውስጥ አታስገባ ነው ያለ። እውነት ነው ናታን የማውቀው ነገር የለም። እነሱ መቀራረባቸው ምንም አልወደድም ይፋት ምክንያቱም ያደረገ ነገር ያቃላ ናተን ላይ ምን እንዳደረገ ቢኒ ላይ ምን እንዳደረገ ስለሚያውቅ በጣም ነው የፈራ። ለምንድን ነው እነኚህ ሰዎች አውቆ ነው ወይስ ሆን ሆን ብሎ ነው ይሄንን ነገር ማገናኘታቸው በምን ምክንያት ነው እያለ ሀሳብ ውስጥ ገባ። ሰራተኛው ቢያስከትልም ሰራተኛው እንደበደበው ይሄ ቢኒ ማለት ነው። እና አሁን ደግሞ አንድ ላይ ሆኖ ለማ የነሱን የእነሱን ጥላት ለማጥፋት ተዘጋጅቷል። እንግዲህ መቼ እንደሆነም ባይታወቅም ጽዮን፣ ኤፍራታ፣ ዳጊ፣ ናታን፣ ቢኒ፣ ገኒ እነኚህ ብዙ ናቸው እኮ እነኚህ አንድ ላይ ሆኑ። እነኚህ ጥላት ማሸነፍ አቅታቸው። እንደገና ደግሞ ሉሊት የእነሱ ጥላት እንደሆነች የይፋ ሰራተኛ እንደሆነች ኤፍራታ ተናግራለች ማለት ነው። በጣም ከባድ ነው። ጽዮን በአሁኑ ሰዓት ሉሊት በቃ በጣም እየተናደደችበት ነው። እና ማሞቱ እንኳን እረፍት ነው። ገና ብዙ ነገር አድርግሻለሁ እያለቻት ነው። እንደዛ ነው ውዶች። ቤዛ ደግሞ ዛሬ አዲስ ነገር አመጣችሁ። የሚገርማችሁ ነገር ናተን ይወደኛል፣ ያፈቅረኛል ብላ ጦንቋይ ቤት ሄዳ መስተፋቅር አድርገ አደረገችው ማለት ነው። እሱ ምንድን ነው ጓደኛ ምክር ሰጠችው ማለት ነው። መስተፋቅር አድርጊበት እና መድኃኒቱ ከምግብ ጋራ አቢ ነው የተባለው። ግብር አለው። ግብሩ በአመት ወይ በሁለት አመት ስባል፣ እኔማ እስከ ሁለት አመት ከሆነ ሁለት ልጆች ይኖሩኛል፣ እና ልጆቹን ትቶ አይሄድም፣ ያ ጊዜ ከኔ ጋራ ለመኖር ይገደዳል አለች። አይቤ ይሄ የሄል ምንጀራ ነው። ሰው በራሱ ወዶ ፈቅዶ ካልመጣ በሰይጣን እንዴ ፍቅር ይመጣል? እሷ ግን እንደዛ ነው ያደረገችው፣ እና ይሄ ነገር ምንም አይሰራም። ሰው ልጅ እግዚአብሔር የሰጠውን ነው መቀበል ያለበት እንጂ የሰውን ነገር አሁን እኮ ናታን ተገዶ እንጂ እሷን ወዶ አይደለም። ግን ደግሞ ምንም ብታደርጎ ምንም ብታደርገው ናታን የራሷን ማድረግ አትችልም። ቤዛ ይሄው በፊትም እኮ እኔ የፍራታ ከራቀችብኝ እኔ እናተን የራስን አድርጓለሁ፣ ብላ ነበረ። ይሄው አጣ ገባ ሆኖ ወረቀት ላይ ብቻ ነው። አንድ ላይ አይተኙም፣ እና ፍቅር አይሰጣትም። እና ዛሬ እንግዲህ በሉ በላ አይበል አይብላ አይታወቅም። ከፍርፍር ጋር ሰርታ ከገኒ ጋር ራሱ ተጨቀጭቋል። ከፍርፍር ጋር ሰርታ ነው ውዶቼ ምግቡ ቀርበዋል። ከፍርፍሩ ጋራ አቅርባላታለች ናታኒ፣ ብላ አይ ብላ አይታወቅም። እንግዲህ ይሄን ነገር በልቶ ደግሞ ናተን ይወዳታል ትላላችሁ? እኔ አይመስለኝም። መቼም ቢሆን የቤዛ ነገር ተሳክቶ አያውቅም። ምክንያቱም ልሳካም አይገባም። ይህ የሰይጣን ስራ ስለሆነ አይሆንም። ሰው ልጅ ልቡ ፈቅዶ ፈጣሪ ፈቅዶ ካልሆነ በዚህ በእንደዚህ አይነት ሰው ልጅ ፍቅር ቢፋቀሩም ለጊዜ ነው። ይሄ የሰይጣን ስራ አይሆንም። ስለዚህ መቼም ቢሆን ቤዛ አይሳካላትም። ኤፍራታ የናታንና የናታን ብቻ። አሁንማ እኮ አሸንፏል፣ አሸንፏል እኮ ቤዛ። ለትንሽ ጊዜ ነው። ገንም ደሞ ይሄን ከሰማች ትደሰታለች። በቃ ውዶችዬ፣ ላይክ ላይክ አድርጉ። አመሰግናለሁ።